ሰላም ውድ የቻናላችን ተከታታዮች እንደምን ሰንብታችኋል? ይህ የደብተራ ቲዩብ ነው። በዚህ ቻናላችን ላይ ዘወትር ሰኞና ሐሙስ በተለያዩ ክፍሎች እጅግ የሚያስደንቁ የአባቶቻችን እውቀቶች እና ጥበቦች መዛግብትን በመፈተሽ እየተማማረን እንገኛለን። ይህ በእንዲህ እንዳለ ባለፈው ሳምንት መፍትሄ ስራይ ለገርጋሪና ለአይነ ጥላ ተማምረናል። ውድ ተመልካቾቻችን ከዚህ በፊት ያስተማርናቸው ትምህርቶች ካመለጧችሁ ከገጻችን ላይ በመግባት መመልከት ትችላላችሁ። የምንማማረውን ትምህርት በፒዲኤፍ ዲስክሪፕሽን ላይ ስለምንጭነው ዳውንሎድ እያደረጋቸው እንድትከታተሉት እንጋብዛለን። ውድ ተመልካቾቻችን ለዛሬ ደግሞ ከጥቁር አስማቶች ውስጥ መፍትሄ ሀብት ለገበያ እንማማራለን። በመጀመሪያ ጥቁር አስማት ምንድን ነው የሚለው እንመልከት። ባለፈው ነጭ አስማትን ተማምረናል። ዛሬ ደግሞ ጥቁር አስማትን እንጀምራለን ማለት ነው። ጥቁር አስማት ማለት የመናፍስትን ስም በመጥራት የሚሰራ ጥበብ ነው። አባቶቻችን በአብዛኛው ጊዜ ከሩቅ ምስራቅ ከአረብ ሀገራት እንዲሁም ከሱዳን ተርጉሞ በማምጣት ይጠቀሙበት የነበረ ታላቅ ጥበብ ነው። ጥቁር አስማትን ለጥሩ ነገር እንዲሁም የአባቶቻችን ታላቅ ጥበብ ለማወቅና ለመመራመር ብቻ እንድንጠቀምባቸው እናሳስባለን። ወደ አስማቱ ትምህርት እንገባለን። መፍትሄ ሀብት ማለት በንግዳችን ላይ ገበያ ለመሳብ የምንጠቀምበት አስማት ነው። ይህም በንግድ እንቅስቃሴያችን ላይ ብዙ ደንበኛ እንዲኖረን ያደርጋል። በዛሬ ዕለት ሶስት ጥቁር አስማቶችን እንማማራለን። ለሶስቱም አስማቶች የሚያስፈልጉትን የእጽዋት እንዲሁም የእንስሳት አይነት በቪዲዮአችን መጨረሻ ላይ የምናሳይ ይሆናል። ወደ አስማት ንባቡ እንገባለን። አብራችሁን ቆዩ። ጸሎት በእንተ ንግድ ራሙኤል አናዮን ወቀህሊና መሊሂ ሸፊሃ በበቂ ሊቀ ሸልቃተ ዋማሽ ለንካ ወደሸን ወያፋርስ ሀሉኪ ወርሃምተወነት ተፈርሂ ቅራር ሀቦ ንዋይ ለገብርከ እገሌ ይላል። እዚህ ጋር የራስን ስም ማስገባት ነው። ክርስትና ስም ወይም ሙሉ ስም መጠቀም ይቻላል። በአልኤል ንጉስ በሮም ንጉስ በድግምናኤል ንጉስ በጎቡናኤል ንጉስ በጥርናስ ንጉስ በአልሙኤል ንጉስ በረሙያን ንጉስ በሰባቱ ሊቃነ ጳጳሳት በሰባ ወሰባቱ ነገስታት ወመሳፍንት በመኳንንት ከመያቡኒ ለገብር ለገብርከ እገሌ እዚህ ጋር ሙሉ ስምን ወየ ክርስትና ስምን ማስገባት ነው። በሰከብተ ፍየለች በከመን ፈጣኤል ራኤል ጥራኤል

አስተጋባ ውስተልበ አቅማይተ ኩሉ ጥበብ ወነዋየ ኩሉ ዓለም ለገብርከ እገሌ እዚህ ጋር ሙሉ ስምን ወይም የክርስትና ስምን ማስገባት ነው። ግርማ ነገስት ወመኳንንት እድ ወአንስት ከመያቡኒ ነዋይ ወፍቅር ለገብርከ እገሌ እዚህ ጋር ሙሉ ስምን ወይ ክርስትና ስምን ማስገባት ነው። ገቢሩ የጨጎጊት ስር፣ የጊዜዋ ስር፣ የቀጠጥና ስር፣ የጭቁኝት ስር የጥጃ ጨንገር ስር በጣት የብር ቀለበት አድርገህ ማክሰኞ ቀን ቆፍረህ በቀይ ቀለም ጽፈህ ባህር ጠምጥመህ ያዝ ነው። ይህ ማለት ምንድነው? እነዚህ ከላይ የጠቀስኳቸውን አምስቱን የእጽዋት ስሮች በማክሰኞ ቀን የብር ቀለበት ተደርጎ ነው ተቆፍሮ ሲወጡ። ከዚያም ከቆፍረን ካወጣናቸው በኋላ በነጭ ወረቀት ላይ በቀይ ቀለም ከላይ ያስተማርኩትን አስማት በመጻፍ ባህር ጠምጥሙ መያዝ ለገበያ ይሆናል ማለት ነው። ይህን በስርዓት መተግበር ነው። ወደ ሁለተኛው አስማት እንሄዳለን። የባይር ጋኔን ጥልሚያኮስ፣ የአየር ጋኔን ኮናኩኤል፣ የዱር ጋኔን ዘጠሉል፣ የገደል ጋኔን ጨፍጨፍዋን፣ የጉድፍ ጋኔን አንደርቢችን፣ የዛፍ ጋኔን ኡመር አምጽው ዋስተራውሱ ይዛችሁ አስይዛችሁ በምስራቅ እነ ጥቂትወር አምጽው ሊተ ለገብርክም ወገሌ። እዚህ ጋር የራስን ሙሉ ስም ወይም ደግሞ የክርስትና ስም ማስገባት ነው። አሁን ከላይ ያልኩት እንትን ገቢር የጊዜዋ የቀጠጥና የኑግ የምስርች፣ እነዚህ ከላይ ጠቀስኳቸውን አራቱን እጽዋት ስራቸውን አድርጎ አስማቱን በእንቁላል 49 ጊዜ በመድገም እነዚህ ከላይ ያልኳቸውን ስራቸው እጽዋት ስር ላይ እና በእንቁላሉ ላይ 49 ጊዜ በመድገም ቤቱን በህፃን ቤት ውስጥ በህፃን ልጅ ከማጀቱ ያስቀብር ነው የሚለው። በዚህ በህፃን ልጅ የተባለው በህፃን ማለት ከ8 ዓመት በታች ባለ ልጅ፣ ከማጀቱ ወይም ደግሞ ከጓዳ እነዚህን ከላይ ያልኳቸውን እጽዋቶች ስር ላይ አድርጎ በእንቁላሉ 49 ጊዜ በመድገም ከጓዳ ማስቀበር ነው ማለት ነው። ከላይ የጠቀስናቸውን እጽዋት በቪዲዮችን መጨረሻ ላይ የምናሳይ ስለሆነ እንድትመለከቱት እናሳስባለን። ጸሎት፤ በእንተ መፍትሄ ሀብት ወምሳበንዋይ ሀሊል ላሂል ላሂል ሀሚል ሀሰል ሀኤኤል ላኤ ማኢል ሀኤል ንኤል መሲል ወራል ሰቂል ቀዚል ባቲል ሰኤል ሳኤል

ዋወአጽልም ልበሰብ ፍታ ሃብተ ወነገረ መስተራት ዋራረ ልበሰብ ከመያቡኒ ንዋየ ወተምኔተ ወይ ጣም ነገረ ወንብረተ ባበ ሁሉ ሰብ ሊተለ ገብርከ እገሌ እዚ ጋር የራስን ስም ማስገባት ነው። ክርስትና ስም ወይም ሁሉ ስም መጠቀም ይቻላል። ገቢሩ በግሄ አዲ በድመት ብራና ይላል። በግሄ ማለት ጥንቸል ማለት ነው። ወይንም ደግሞ በድመት ብራና ሰርቶ ከላይ ያለውን እንትን በመጻፍ ማያዝ ለማንኛውም ጊዜ ይበጃል ማለት ነው። ውድ የቻናላችን ተከታታዮች የዛሬው ትምህርታችን ይህንን ይመስል ነበር። እንደወደዳችሁት ተስፋ አድርጋለሁ። ከወደዳችሁት ላይክና ሼር ማድረጋችሁን አትዘንጉ። እናመሰግናለን። በቀጣይ ክፍል ስንገናኝ ደግሞ ምሳበዛር ወይም አሾክሿኪ እንመለከታለን። አሾክሿኪ ማለት ጠላታችን ወይም ሰዎች በእኛ ላይ የሚያሴሩብንን ሴራ የሚነግረን የአስማት አይነት ነው። በሚቀጥለው ክፍል ላይ በደንብ እንመለከተዋለን። ቻናላችን ሼርና ሰብስክራይብ ማድረጉን አይዘንጉ። እስከዚያው ቸርን ሰንብት።